አካሎች እንዳሉ እና እነሱን ሰፖርት የሚያደርጉ ግለሰቦች እንዳሉ ታውቃላችሁ። እነማን እንደሆኑ በደንብ አድርጋችሁ ታውቃቸዋላችሁ። እዚህ ጋር ግን እኔ ፖለቲካ ላይ የለውበትም፣ ፖለቲካ አልወድም። ግን ወንድሞቼ መስጂድ ውስጥ ተገድለዋል። ያን ደግሞ አይቼ ዝም ማለት የለብኝም። ሁላችንም ለእነዚህ ወንድሞቻችን ድምፅ ሆን አለብን። ለምን ዛሬ ዝም ካልን ነገም ይደግሙታል። ለመጀመሪያ ጊዜ አይደለም እንደዚህ መስጊድ ውስጥ ወንድሞቻችን ሲገደሉ። በነገራችን ላይ ግን አሁን ቴክኖሎጂው በጣም ስለሄደ ብዙ አይነት መረጃዎች አሉ። ለምን ብትሉኝ፣ ማንም ሰው እንግዲህ መስጅድ ውስጥ ሲገባ ካሜራ አለ፣ ፎቶ አለ፣ ሁሉ ነገር አለ። ሁሉ በየቦታው መረጃ አለ አይደል? በየቦታው ካሜራ መኖርም አለበት በየመስጊዱ። አሁን ግዴታ በእያንዳንድ መስጅዱ ላይ ካሜራ መኖር አለበት ብዬ ነው ማስበው እኔ። ለምን ነገ ያደርጉታል እነዚህ ሰዎች? አምላክ አለ ብለው ቢያምኑ ኖሮ ፈጣሪ እንዳለ ቢያምኑ ኖሮ ስልኩ ላይ ሲምሉ ትሰማላቸው፣ ሲናገሩ ትሰማላቸው። አምላክ አለ ብለው ቢያምኑ ኖሮ በፈጣሪ ቢያምኑ የፈጣሪን ቤት ገብተው ሰውን አይገሉም። ገባችሁ? ለምን ለሰው ልጅ ሁሉ በር ይዘገበታል፣ የፈጣሪ በር ግን አይዘገበትም ማንም ሰው ጋር ስትሄዱ በሩን ስታካውን እኮ ምን ፈልገህ ነው? አሁን አይመቸኝም ሂድ ይልሃል። የፈጣሪ ቤት ግን ሁሌ ክፍት ነው። የአላህ ቤት ሁሌ ክፍት ነው። በሩ አይዘጋም። ማንም የፈለገ ሰው ባሪዎቹ መጥተው እሱን ቤቱን ገብተው የፈለጉት ነገር ሊጠይቁት ይችላሉ። አይደል እንዴ መስጂድ ማለት ምን ማለት ነው? ስጁድ ማለት ምን ማለት ነው? ለአላህ መገዛት እኮ ማለት ነው። አይደል እንዴ አላህን የሚገዙበት ቦታያ አላህን የሚቃረብበት ቦታ ላይ ሂዶ እነዚህ ወንድሞቻችንን መግደል ምን ይሉታል? እነዚህ ሰዎች እምነት የላቸውም። በፈጣሪ አያምኑም። ፈጣሪ አለው ብለው ቢያምኑ ኖሮ ይሄን ያደረጉትን ነገር አያደርጉም። ግን እለነሱ መጀመሪያ ጊዜ አይደለም ከዚህ በፊት የሚያደርጉት ነገር ነው። አሁን ሁላችሁም የማሰማችሁን ቮይስ ድምፅ በደንብ ስሙት። ትናንትና እንግዲህ አንዷ ገብታ ሙቤ ተሳስተሃል ሙቪ አንተ ጥሩ ሰው ነህ። እንደዚህ አይነት ነገር ላይ ለምን እጅ ታስገባለህ? የገደለው እኮ የመንግስት አካል ነው ብላ ሀሳቧን ሳዳምጣት ነበር። እርግጠኛ ነሽ እህቴ? ይሄው ብዙ ሰው እንደዚህ ዘግቦታል፣ እዚህ ጋር እንደዚህ ተጽፏል፣ ፌስቡክ ላይ እንደዚህ እየተባለ ነው። ይሄ ነገር እንደዚህ መረጃ አይ ሙቪ አንተ አታውቅም፣ ብላ ብዙ ስትከራከረኝ ሳዳምጣት ነበር። አደን አዳምጫታለሁ፣ በአደብ አልተናገርኳትም ሌላውም እየገባው ሳዳምጥ ነበር። ዛሬ ደግሞ የደረሰኝ መረጃ አለ። ዛሬ የደረሰኝ መረጃ አለ። እሱን መረጃ አብረን እንሰማዋለን። ማነው እነዚህ ወንድሞቻችን የገደላቸው ሚለውን አብረን የምሰማ ይሆናል። በደንብ እንድታዳምጡ ፈልጋለሁ። ኦኬ እሺ፣ ታብታብ ያደርግ ነው ጀመር። ታብታብ የለን፣ ኮፕሊንክ የለን፣ እንዳይዘጋብን እንዳይዘጋብን። ሁላችሁም ታብታብ አድርጉ፣ ኮፕሊንክ አድርጉ። ሁላችሁም ያጀማ ለምን መሰላችሁ ይሄ ነገር የመጀመሪያ ጊዜ አይደለም ከዚህ በፊት ሞጣ ላይ እንደዚያ ነገር አርግተዋል አይደል ሞጣ ላይ እንደዛ ተደርገዋል ታስታውሳላችሁ ባለፈው እንደዚሁ መስጂድ ውስጥ ተገሏል ወንድሞቻችን አይደል እሺ ከዚ በፊት ደግሞ አንድ እንደዚሁ አባታችን ትልቅ ኢማም አሊም መስጂድ ሰግደው ሲሄዱ ወደ ቤታቸው ሲሄዱ ኢሻ ሰግደው ተኩሰው መንገድ ላይ ገሏቸዋል ስለዚህ ይሄ ነገር ሆን ብሎ የሚደረግ ነገር ነው። ሆን ብሎ ሙስሊሞችን ለማጥቃት ፈልገው ያደረጉት ነገር ነው። ገባችሁ። ግን እኔ በጣም የሚገርመኝ እነዚህ ግለሰቦችን እዚህ ጋ እነዚህን ወንድምህን ቤተሰቦችህን የሚገድሉብህ ከእነዚህ ጎን የምትቆም አካል በጣም ነው የምትገርመኝ፣ በጣም ነው የምታሳዝነው ከይቅርታ ጋር ቤት ተረጋጋ። ምንድን ነው የምረጋጋው? እዚህ ጋር እኮ የሞቱት እኮ ወንድሞቻችን ናቸው። ሰው ሞቶ፣ ሰው እየተገደለ የአላህ ቤት ውስጥ እየገቡ ሰውን እየገደሉ ተረጋጋ ትሉኛላችሁ። የአላህ ቤትን ደፍረው ገብተው ወንድሞቻችንን አላሁ አክበር አላሁ አክበር ሀያ አለ ሰላ ኑ ወደ ሰላ ኑ እያለ እየተጣራ ተኩሰው ወንድማችንን ገለውት መረጋጋት አለ እንዴ? ተው እንጂ ተው እንጂ ወገኖቼ፣ ምን ነው እናንተም እኮ አማኞች ናቸው አይደለ እንዴ? በፈጣሪ የምታምኑ ሰው ናቸው። ፈጣሪ ቤት ገብተው እንደዚህ የሰው ልጅን እንደዚህ በዚህ አይነት መንገድ ሲገደል ትረጋጋትሉኛላችሁ? ተው እንጂ ወገኖቼ፣ ተው እንግዲህ። ፈጣሪ አለ ብላችሁ ታምናላችሁ አይደለ እንዴ? ይሄ ነገር ትክክልና ነው የምትሉት? ተው ተው፣ ባካችሁ። ነገ ሞት አለ፣ ፈጣሪ ቤት እንቀርባለን። ሁሉ ነገር ሂሳብ አለ። ኦኬ፣ ለማንኛውም እስኪ እኔ ጋር የደረሰኝ ቮይስ አለ። ይህን ቮይስ ይህን መረጃ ያገኘሁት እንግዲህ ከወንድሜ ሙራድ ታደሰ ነው። እሺ ያው ሙራድ ታደሰ ወንድማችን አላህ እድሜና ጤና ይስተው ብዙ ጊዜ ለስንም እና ትክክለኛ መረጃ የሚያቀርብልን ወንድማችን ነው። ኦኬ፣ እንደውም ከቻለ ሼር አረግለታለሁ። ቆይ እስኪ ከታመቸው ያጠብቁኝ፣ አንዴ እሺ። መረጃውን አሰማቸዋለሁ። አንድ ብቻ ታብታቧን ከፍ አድርጓት፣ ያጀማ ታብታባችን በጣም ትንሽ ነው። አንድ መቶ ሺህ ንግባ ታብታባችን። እሺ ሀባይቢ፣ ኦኬ ኦኬ፣ እሺ አስገባቸዋለሁ። ችግር የለውም፣ አስገባቸዋለሁ። እናንተ ማሰባችሁን መናገር ትችላላችሁ። ግን አንዳንዴ እናስብ፣ ምንናገረውን ነገር እና እናስብ። ህሊና የሚባል ነገር አለ፣ ገባችሁ? ከምንም በላይ የሰው ልጅ ነፍስ ነው የጠፋው እዚህ ጋር። በስልምና በእኛ በእምነታችን በስልምና አንዲት ነፍስ ያጠፋ እዚች ምድር ላይ ያለውን ህዝብ ሁሉ እንዳጠፋ ነው የሚቆጠረው። አንድ ሰውን ነፍስ ማጥፋት ማለት ነው በስልምና። ገባችሁ? የአንድ ሰውን ነፍስ ደግሞ ያዳነ እዚህ ምድር ላይ ያለውን ህዝብ እንዳዳነ ነው የሚታየው፣ በእኛ በእምነታችን በሌላው እምነት እ እንጃ እንዴት እንደሆነ አላቅም። እኔ የራሴን እምነት ነው የምናገረው፣ ራሴን እምነቴን ወክዬ ነው እንጂ ሌላውን አላቅም። ግን እዚህ ጋር ብዙ አይነት መረጃ እያለ ከአንድም ሁለቴም ሶስቴም እንደዚህ ነገር እየተከሰተ ሁሌ ይሄ ነገር እንደዚህ አይደለም፣ ትክክል አይደለም የምትሉ ሰዎች በጣም ነው የምታሳዝኑኝ። በጣም በጣም አረተው፣ ነገ አላህ ፊት ትቆማላችሁ፣ ትታሳሰባላችሁ። እሺ፣ አልሙሂም ወደ መረጃውን እንሂድ እና መረጃውን አሰማቸዋለሁ። የደረሰኝ ቮይስ አለ። እሺ፣ አብረን ሁላችን። ሁለት ሁለት ቮይስ ነው ያለው። ሁለቱንም በደንብ አዳምጦት እስከ መጨረሻው ማለት ነው። ኦኬ፣ በደንብ አዳምጦት እስከ መጨረሻው ኦኬ

ሰማችሁ? ይጠይቀዋል መስጂዱ ተመጥተዋል ብሎ ይጠይቀዋል። አዎ መጥተውታል ይለዋል። ሰማችሁ? አይደለም እነሱ መስጂዱን ሳይቀር ነው የመጡት ማለት ነው። እንቀጥል። ቲክቶክ ላይ ያረ ፖስተውታል ፖስተውታል ብሎ ሁሉ ይነግረዋል። እንግዲህ በስልክ ስልክ ደውሎ በስልክ እያወሩ ነው ስሙ ዝ ጋም እንደሚለው በደንብ አዳምጡ። ምንድን ነው ያለው? ጻፉልኝ ስገ

ሰማችሁ ምን አለው? ምን አለው? ማርያምን ታሪክ ተበላሸብን፣ አለው። ሰማችሁ አይደል? ኦኬ፣ አሁንስ ምን ትላላችሁ በዚህ ላይ? እንግዲህ እነዚህ እስላም ጠል የሆኑ ፎቢያ እስላሞች እንግዲህ በዚህ አይነት መንገድ ፎቢያ እስላሞች ገብተው መስጅድ ውስጥ መከነ ሰላም ላይ እነዚህ አራት ወንድሞቻችን ተኩሰ ገለዋል። ለመጀመሪያ ጊዜ አይደለም እንደዚህ አይነት ነገር ሲከሰት ሀገራችን ላይ። እንደው እነዚህን ግለሰቦች ወላሂ ላዚም መጅሊስ በዚህ ጉዳይ ላይ በደንብ ካልሰራ ወንድሞቻችን አሁንም ይገደሉብናል። በነገራችን ላይ ገባችሁ፣ እነሱ እዚህ ጋር በቃ ሳምንት ትጨዋላችሁ ከዛ በኋላ ነገሩ ይረሳ፣ ከዛ በሚቀጥለው ደግሞ ከአንድ የተወሰነ ጊዜ በኋላ እንደገና ገብተን እንገላቸዋለን ነው የሚሉት። እንዲህ እያሉ ነው የሚያሾፍብን። ትክክለኛ መጅሊስ ቢኖረን ኖሮ ቁሞ እንደዚህ ወንድሞቻችን ሐቅ ደብዳቤ መጽሐፍ ብቻ አይደለም ደብዳቤ መጽሐፍ ብቻ ምን ዋጋ አለው ደብዳቤ መጻፍ ብቻ ምን ዋጋ አለው? ያው እዚህ ጋር እኮ እያሸወብን ነው። ሳምንት ትጫጫላችሁ ከሳምንት በኋላ በቃ ሌላ አጀንዳ ትቀይራላችሁ እያሉ ነው ዓለምን ከዚህ በፊትም እንደዚሁ ፍትሕ ወንድሞቻችን ተገደሉብን፣ አረ እያለን ስንጮህ ነበር። መጅሊስ ደብዳቤ ጻፈ አለቅ የት በቃ ይሄ ነው ይሄ ነው የእነዚህ ወንድሞቻችን ከዚህ በፊትም እነዛ ትልቅ አሊም እንደዚህ ተገ